በጣም ብዙ ሰው ስለ አንተ ይነግረኛል፣ በጣም ብዙ ሰው ሼር ያደረገኛል፣ በጣም ትልልቅ የምላቸው ሰዎች በአንድም በሌላ መንገድ እኔን ስለሚያውቁኝ ሼር ያደረጉልኛል፣ ያንተን ነገር እንዳይ እንድከታተል ምናምን። ግን ምንድነው አንተ ቤት ስመጣ ስመጣኒ በጣም ብዙ ነገር ይረብሸኛል። የመጀመሪያ አንተ ቤት ነገረኝ፣ በጣም ደስ ብሎ ቁጭ ብዬ ላዳምጥ ልሰማ ነበር አንተ ቤት የመጣሁት ማለት ነው፣ ግን ለመጀመሪያ ጊዜ በእውነት ነው የምልህ በጣም ነው የታመምኩት እስቲል ዛሬ እንኳን ሰው አማክሬያለሁ፣ አናግሬያለሁ እና ያም ሰው እኔ አማከርኩት በሌላ መንገድ ነበር እና ለምን ግን እሱን የእሱን ትምህርት አትከታተይም? እሱ የሚያስተምረውን አንተ ያመንክበትን ነገር ነው። ገባ እኔ ግን በጣም ረበሸኝ መማር መከታተል የፈለኩኝ አንድን ሰው መሳብ የምትችለው አንድ ሰው የአንድን ሰው እምነት መሳብ የምትችለው ይሄ በቃ እኔ በተአምር በጣም ብዙ ጊዜ ከሙስሊም ጋር ኖር ያለው ከጴንጤ ጋር ኖር ያለው ስለ ኦርቶዶክስ ብትል በደንብ አቃለው። የኖርኩበት ነው ግን እኔ በህይወቴ እስከ ጆባም እማላቀው እምነት የለም ኖሬበት ሳይሆን ጀስታላ በጉርብትና በጓደኝነትን በተለያየ መንገድ ማለት ነው። ግን እኔ አንድም ቀን እንደዚህ በጣም በቃ ለጆሮ የሚዘገንን በጣም ለጆሮ የሚሰቀጥጥ እውነት ነው፣ በጣም የተማመንኩ ያመመኝ ማለት ነው። አሁን ባለፈው ብታስገባኝ ኖሮ በጣም በቃ ለካ አንዳንዴ ስሜታዊ ስትሆን ነው ሰውን የምትሳደበው። አሁን ላይ ተረጋግቼ ምናምን ነው በስርአት እያወራሁ ያለሁት። አለማቋረጥ ሶስት ሰዓት ሙሉ አልቅሻ ያለው ብለህ ታምነኛለህ? በቃ ስላስገባኸኝ ስላላነገርኩ ስላልሰደብኩ ምናምን በሰዓቱ በጣም ነው ሞራል የተነካው። ማሽ ነገር እዚህ ጋር እንደዚህ አይነት ነገር በግል በውስጥ እኔ አንተም አግንቼ ከአንተ ጋር መቅጠም እፈልጋለው እንደዚህ ማወቅ እፈልጋለሁ ያለ ሰው በውስጥ ቢያወራህና በውስጥ የምታስተምርበትን እንዲሁም ብታገኝ እኔ አሁን በእውነት አሁን በመጨረሻ ባርሹ ላይ ልጀምርና ልቀጥል። ይህንም በማለትሽ እስልምና ናሰተኛ አደረግሽው ማለት ነው። ምክንያቱም ሱራ ሶስት አሊምራን 199 ላይ ቀጥ ያሉ ብሎ ኦርቶዶክሶች የሚመሰክርላቸው ስለ ኢትዮጵያ ኦርቶዶክሶች ቁራንሽን ከፍቺ እና ሱራ 3 199 ላይ ተዛ ደግሞ ሱራ በቀራ ወይም ኢላሚቷ ምዕራፍ 111 ላይ የን ያነቡ ናቸው ይላል። አንቺ ግን አያነቡ ማልሽን አንቺ ትክክል ከሆንሽ አላስተተኛ ይሆናል። አላህ ትክክለኛ ከሆነ ደግሞ አንቺ አሁን ያወራሽው ስህተት ይሆናል። አንሳደብም አልሽ። ሱራ 98 26 ላይ ክርስቲያኖችን እና አይሁዶችን ቁርአንሽ ምን ይላቸዋል? ከፍጥረታት ሁሉ መጥፎዎች ይላቸዋል። ሱረቱል ኢምራን አያ 28 ላይ ተፍሲር ኢብን አባስ፣ ጃለሌን፣ ኢብን ከሲር፣ አልማውዲዲ፣ ሌሎችም ጓደኛ አጋር አድርገሽ አትያዥ ይላል። አንቺ ከሁሉ ጋር ኖር ያለው እያልሽን ነው፣ እንዳትዥ ይልሻል ውቺዝ አንቺ ልክ ስትሆኚ ሙፈሲሮችሽና ነቢይሽ እንዲሁም ደግሞ ቁርአንሽ ሐሰተኛ ይሆናል። ሱራን መኢዳ አይ ሃምሳ አንድ ላይ ምን ይላል? እናንተ ያመናችሁ ወይ ክርስቲያኖችና አይሁዶችን ረዳት፣ ወዳጅ፣ ጓደኛ አድርጋችሁ አትያዙ፣ ምክንያቱም አንዳቸው ለአንዳቸው ጓደኛ ናቸውና ይላል። ስለዚህ አንቺ ምን እያሽን ነው? እኛ በፍቅር ነው ምናያቸው፣ አንድ ቀንም እኛ በክፉ እንድናነሳቸውም እንድንጠራቸውም አይፈቅድልንም ትይናለሽ። ንኪዩ አንቺ እንደዛ በይል ቁርኑን ዲባንክ ታደርገዋለሽ ቁርኑን አሰተኛ ታደርጊዋለሽ ማለት ነው። ሱራ ዘጠ ሱ ዘ ላይ ዘይር አይሚን አይሁድ ዘይር ያላህ ልጅ ነቻለች ክርስቲያኖች አልመሲ ኢሳ ያላህ ልጅ ነው አሉ። በከንፈሮቻቸው የሚናገሩት ቃለው ከዚህ በፊት ሰው ያሉትን ቃላቸውን ያመሳሰላሉ። አላህ ያጥፋቸው ከእውነት እንዴት ይመለሳሉ ይላል። ምን ይላል አላህ ምን ይበላቸው? ያሳድጋቸው? ይባርካቸው? ከፍ ያርጋቸው? ነው ያጥፋቸው። በቀን ብዙ ጊዜ ምንት ያለሽ ክርስቲያኖችን እና ይሁዶችን ስማቸውን ጠርተሽ አላህ ያጥፋቸው ያለሽ አንቺ ትክክል ተሆንሽ፣ እኛ ክርስቲያኖች እና ሙስሊሞች ክርስቲያኖችን አንናገርም እኛ ሙስሊሞች ባልሽበት ቅጽበት ላይ ቁርኣንን ሐሰተኛ ታደርጊዋለሽ ማለት ነው። እናመሰግናለን። ይህንን ግንዛቤ ውስጥ ያዙ። ነገር ግን ከባ ከባድ ንግግሮች ተናግረሻል አልሽ ሜይ ቢ፣ ምን እንደሆነ አሁን ስፔሲፊክ እንደዚህ ብለሃል ብትይ ደስ ይለኛል። ከባድ ንግግር ለምሳሌ ምን ሊሆን ይችላል? ነብዩ ወንድ ብልት ይስማል ሊሆን ይችላል። እሱ ቁርአን ላይ ያለ ነው? አይ፣ ሚን ሀዲስ ላይ ያለ ነው ነብዩ